በስተመጨረሻም ሩታ ማርገዟን በይፋ ለተመልካች እና ለአብርሽ ይፋ አድርጋለች ማለት ነው። አብርሽም ይህንን ነገር ሲሰማ ሊያምን አልቻለም። ሕክምና የግድ ሄደን መታየት አለብሽ፣ የግድ መመርመር አለብሽ፣ ሆድሽ ውስጥ ልጅ መኖሩን ሳይ ነው ላምን የምችለው የምንሄድበትም ህክምና ትልቅ ሐኪም ቤት ወይም ደግሞ ትልቅ ህክምና ቦታ ነው የምንሄደው ብሏል። ሩታ በደስታ እያለቀሰች ትገኛለች። እኔም ከእሷ አብሬ እኩል ነው ያለቀስኩት። እንግዲህ ሰሞኑን አብርሽና ሩታ ጠፋ ጠፋ እያሉ ነበረ ዩቲብ ላይ በደንብ እየሰሩ አይነበረም። ቲክታክ ላይና ኢንስታግራም ላይ ነበር አንዳንድ ቪዲዮዎችንና ፎቶዎችን ሼር ሲያደርጉ ነው የነበረው። አሁን ላይ ግን በዱባይ የነበራቸውን ቆይታ አጠናቀው ወደ ኢትዮጵያ ገብተዋል። ኢትዮጵያ ከመግባታቸውም እንግዲህ ሩታ እርጉዝ ሞ መሆኗን አውቃለች ማለት ነው። በደስታ እያለቀሰች ትገኛለች። ይሄ በጣም ለብዙዎቻችን ደስታ ነው ብዬ ነው የማስበው። የእሷ ደስታ የሁላችንም ደስታ ነው ብዬ አስባለሁ ማለት ነው። እና እንግዲህ አብርሽም ሊያምን ያልቻለበት ምክንያት ምንድን ነው የሚለውንም ነገር እንግዲህ በደንብ ሀሳብ ሰጠን እናወራበታለን። በቅድሚያ ግን ብዙዎቻችን ስንገምተው ስንጠረጠረው የነበረ ነገር ነው። እኔ ራሴ በአንደበቴ ተናግሬ ነበረ። ሩታ ዱባይ ከሄደች በኋላ ትንሽ ሆዷም ፊቷም የጨመረ ነገር አለ፣ ስለዚህ እርጉዝ ትመስላለች፣ ነፍሰ ጡር ትመስላለች ብዬ ተናግሬ ነበረ ማለት ነው። ብዙዎቻችሁም ያው የገመታችሁት ነገር በኮሜንት እውን ሆኖ እንግዲህ ሩታ በራሷ አንደበት በይፋ ተናግራለች ማለት ነው። እኔም የሆነ ይሁን ከባሏ ጋር ነው ያለችው፣ ከምትወደው ሰው ጋር ነው ያለችው፣ ከሚወዳት ሰው ጋር ነው ያለችው እና ማርገዟ ምንም ክፋት የለውም። ጊዜያቸው ነው፣ መውለድም ማርገዝም ትችላለች ያለች ብዬ ተናግሬ ነበር እና አንዳንዶቻችሁ፣ ገና መጋባታቸው ነው እኮ ገና ከተጋቡ ሳምንታቸው ነው እንዴት ልታረግዝ ቻለች? እያላችሁም ስትከራከሩ ነበር። ለማንኛውም ግን እነዚህ ልጆች አብሮ መኖር ከጀመሩ ሰንበት በት ብለዋል። የሰርግ ፕሮግራማቸው አሁን ላይ ቢደረግም ግን እነሱ ጠቅልለው አብሮ አንድ ቤት መኖር ከጀመሩ በጣም ቆየት ብለዋል ማለት ነው ማርገዛቸው ማርገዟ እንግዲህ በጣም ደስ የሚል ዜና ነው። ሩታዬ እንኳን ደስ ያለሽ። ለሴት ልጅ ይሄ ቀን ማለት በጣም ልዩና በጣም ሴት ልጅ በጣም እኔ እንጃ አላውቅም፣ በደስታ የምትሞላበት ከፈጣሪ በቃ ፍጡር የሚሰጣት አላደለ ከአንድ ወደ ሁለት፣ ከሁለት ወደ ሶስት የሚሆኑበትን ነገር ነው የምናይበትና የፈጣሪን ተአምር ነው የምናየውና፣ እውነት ነው ለተፈቀደለት ሰው ብቻ ነው ይህንን ነገር ሊያይ የሚችለው፣ ወይም ደግሞ አንድ ሴት ልጅ ስትፈቀድላት እግዚአብሔር ሲመርጣት ነው ልጅ የሚሰጠውና ትልቅ የእግዚአብሔር ስጦታ ነው ብዬ ማምን ሰው ነኝ። ብዙዎቻችን እንደዛ ነው የምናምነውና ድንቅ ፍጥረት ነው የፈጣሪ ፍጡር ሲሰጠን አይደል በሰው ላይ የምናየው ነገር እኛ ላይ ደርሶ ደግሞ ስናየው፣ በሰዎች ሰዎች አርግዘው ሲወልዱ ምናምን ነገር ልናይ ልንደንቅ እንችላለን። በራሳችን ደግሞ በራሳችን አላደል ሆዳችን ውስጥ እያደገ እያደገ እያደገ ቆይቶ ዘጠኝ ወር ሙሉ እያየ ነው አድጎ ፍጡር ሆኖ ከኛ ሌላ ሰው ሰው የሚባል ፍጥረት ሲወጣ በጣም የሚያስደንቅ የሚያስገርም ነገር ነውና፣ ያንን ነገር ደግሞ የፈጣሪን ተአምር በሰው ላይ እያየነውን ነገር እኛ ላይ ሆኖ ስናየው እግዚአብሔርን የምናመሰግንበት የምናደንቅበት በጣም በቃ የምንደነቅበት የምንገረምበት ነገር ነው ብዬ ነው የማስበው። እና ሩታዬ እንኳን ደስ ያለሽ በጣም ከደስታ ብዛት እምባ ሁሉ እኔ እንጃ አላውቅም። በጣም ነበረ ከሱ እኩል ሳለቅስ የነበረው በቃ በደስታ ማለት ነው ና እግዚአብሔር አምላክ አሁንም መጨረሻችሁን ያሳምረው። ለዚህ ክብር መብቃት ማለት መመረጥ ነው፣ መታደል ነው። ትልቅ በቃ እድል አላችሁ። ትልቅ ስኬት ነው። ትልቅ በቃ አላደል ሁሉ ነገር አሳክታችኋል፣ ይዛችኋል። ና ፈጣሪ ደግሞ በልጅ ሊባርካችሁ ነው። በጣም ይሄ ነገር ትልቅ ትልቅ ትልቅ ትልቅ ስጦታ ነው ና ሩታም አብርሽም እንኳን ደስ ያላችሁ ለማለት እወዳለሁ። ሩታዬ ይገባሻል። በጣም ጠንካራ ብርቱ ሴት፣ ሁሉን ነገር ችለሽ ያለፍሽ መሬት ሆነሽ፣ ሁሉም ያገኘ ያገኘ ሲረግጠሽ፣ ያገኘ ያገኘ ሲሰድብሽ፣ ያገኘ ያገኘ በቃ እንደፈለገ በቃ ሲናገርሽ የቆየሽ ሁሉን ችለሽ መሬት ሆነሽ መሬት። አሁን ብዙ ሰውን ትችላለች እየፈለገ ሰው ቢረግጣት የፈለገ ነገር ቢያደርጋት፣ ይሄን እናደረጉኝ ብላ አፋውጥታ አትናገርም። ና አንቺም እንደሷ ማለት ነሽ እና ብዙ ችግሮችን መከራ በብዙ ውጣ ውረድ አልፈሻልና ፈጣሪ ከዚህም በላይ ደስታሽን አብዝቶት ደግሞ የተሻለ ደስ የሚል ጥሩ ህይወት ዓለም ላይ ደስታ የተባለ ነገር ሁሉ በቤትሽ ገብቶ ከባለቤትሽ ጋር ከልጅሽ ጋር ደስተኛ ህይወት እንደምትኖሪ አልጠራጠርም። ደግሞ ትኖሪያለሽ። እግዚአብሔር ደግሞ በልጅ ሊባርካችሁ ለዚህ ቀን አድርሷቸዋል ማለት ነው። አብርሽ ግን ወደ አብርሽ ስንመለስ እንግዲህ ከዚህ በፊት ያው እርጉዝ ነኝ ነፍሰ ጡር ነኝ ብላ ሩታ ፕራንክ አድርገው ታውቃለች። ና እሷም የተወዛገበችበትም ቀን አለ። በትክክለኛ ፕራንክ ያደረገችበት ቀን አለ። ና እች የፕሬግናንቷ ስቲኳ ያችኛ ማሳያዋ ኖርማል ሰው የሚያውቀው አይደለም። ወይ ከዚህ በፊት አርጉዞ የሚያውቅ ሰው ነው ወይ ደግሞ በደንብ ስለዚህ ስቲክ ወይ ደግሞ ስለዚች ስለ እርግዝና የምታሳየዋ ነገር የሚያቅሰው ነው የሚያውቀውና አብርሽ ይህንን ነገር ሲያይ ምንም አላምንም አንደኛ ፕራንክ እያደረገች ነው ብሏል ሁለተኛ ነገር ደግሞ ልጁን በዚህ ሰዓት እንዴት ነው የሚሆነው እኔ ገና ልጅ ነኝ ብሎ የሆነ ብቻ በጣም በጣም የተወዘጋገበ ስሜት ነው እየተሰማ የሚገኘው ሩታ ግን ይህንን ነገር ይሄን ፍጡር መሰጠታችን እግዚአብሔር ፍጡር ሲሰጠን በቃ ለኛ እንደተመረጠች በጣም እድለኛ እንደሆነች ነው እየተናገረች የነበረውና ምንም በቃ አልፈራችም፣ አልደነገጠችም፣ አላደል በጣም ደስተኛ ሆና ኔ የተቀበለችውና አብርሽ ትንሽ ያው ስሜቱ ትንሽ ይከብድ ነበረ። ሩታ በጣም በደስታ ተሞልታ ዘሎ ያቅፈኛል፣ በጣም ይስቃል፣ በጣም ደስተኛ ይሆናል ብላ ስታስብ እሱ ገና እርጉዝ ነሽ ወይስ አይደለሽም የሚለውን ክርክር ነበረ ሲከራከር የነበረውና አልፈርድበትም ማመን ስላልፈለገ ሳይሆን ድንገት ስለሆነበት ነውና ገና ወጣቶች ናቸሁ። በነገራችን ላይ ሀ አምስት አመት እንኳን በስነ አልሞላቸውም። አብርሽ ማብርሽ ልጅ በልጅነት ጥሩ ነው። ሚዲያው ላይ አላችሁ፣ በደንብ ትሰራላችሁ፣ ገንዘብ አላችሁ፣ ቤት አላችሁ፣ ኑሯችሁ የተስተካከለ ነው። ስለዚህ ልጅ ለማሳደግ ብቁ ናችሁ ብዬ ነው ማስበው። ኢትዮጵያ ውስጥ ልጅ ለማሳደግ በጣም ከባድ የሚሆነው ነገር ኢኮኖሚ ነው ዋናው ነገር እና ኢኮኖሚ እናንተ ደግሞ እስከ ጥግ ድረስ አላችሁና እንኳን ለልጃችሁ ለሌላም ሰው እየተረፋችሁ እያየን ስለሆነ ምም የሚያስፈራ ነገር የለም ብዬ ነው የማስበው። አብርሽ ያው ትንሽ ያለ ነገር ስትናገር ስላየ ሲሆነና ጠንካራውን አንተም እንደ ሩታ ደስተኛ ሆነ ይህንን ነገር ልትቀበል ይገባል። በእርግጥ መቀበልህ አይቀርም እና በጣም ደስ ይላል። ሩታ አንድ ነገር ተናግራለች እና ብዙ ጊዜ አብራችሁ ግንኙነት ስላደረጋችሁ ስላላረጋችሁ አይደለም ወይም ደግሞ ስለተጠነቀቃችሁ አይደለም ይሄ ነገር የሚከሰተው ና አንድ ቀን እግዚአብሔር በመረጣት ቀን፣ እሱ በፈቀደው ቀን ይሄ ነገር ይመጣልና እንደዛ ነው የሆነውን የምና አምኜ ተቀብያለሁ በማለት እንግዲህ ደስታዋን በእንባ እኔ አላውቅም። በቃ በጣም ነው እኔ እንጃ አላውቅም። ደስታዋን አይቼ እኔ ከሷ እኩል ነው ሳለቅስ የነበረው ና እግዚአብሔር እንኳን ለዚህ ክብር አበቃችሁ። መጨረሻችሁን ያሳምረው፣ ወልዳችሁ ደግሞ ለመሳም ያብቃችሁ። ና ሩታዬ፣ እኔ እንጃ ለአንቺ ቃል ምንም የለኝም። ጀግና ሴት ነሽ፣ ከበፊትም ጀምሮ የምከታተልሽ በጣም አራያ የሆንሽ ለብዙ ሴቶች አስተማሪ የሆነ ነገር የምታስተላልፊ በጣም ጀግና ሴት ነሽ፣ ብቁ የሆንሽ ሴት እኔ እንጃ አላውቅ በጣም ሙሉ ያደረግሽው አንቺ ነሽና ከዚህ በኋላ ተጋግዛችሁ ተደጋግፋችሁ እንግዲህ ስኬታማ እንደምትሆኑ ልጃችሁን ደግሞ በጣም ተንከባክባችሁ በጥሩ ሁኔታ እንደምታሳድጉ አንጠራጠርም። ደግሞ ታደርጉታላችሁ። ጓደኞቻችሁም ያው ብዙ የወለዱ አሉ። እነሱን እያያችሁ ደግሞ ብዙ ትምህርቶችን ወስዳችሁ ቤታችሁ ሞቅ ደመቅ፣ ሸብረቅ ይላችኋል ብዬ አስባለሁ። አሁን እስካሁን ለሁለት ነበራችሁ። ከዚህ በኋላ ልጅነት የለም፣ ከዚህ በኋላ ሩጫ የለም። ከዚህ በኋላ ለትዳራችሁ፣ ለልጃችሁ፣ ለቤተሰብ በቃ ወጣትነት አለፈ በቃ ግን ወጣትነታችሁ እንዳለ ሆኖ ለልጃችሁ እየኖራችሁ ከልጃችሁ ጋር እኩል እያበዳችሁ እኩል በቃ ደስተኛ ህይወት እየኖራችሁ እንግዲህ ህይወታችሁን ትገፉታላችሁ ብዬ ተስፋ አደርጋለሁ። ፈጣሪ እንኳን ለዚህ ክብራ በቃ ሽሩ ታየ። እኔ እንጃ ምንም አይነት ቃል የለኝም። ምንም ማለት ነው። ትንሽ ቅር ያለኝ አብርሽ እኔ እንጃ፣ በቃ በደስታ አቅፍ አርጎ ስማት፣ በጣም ደስ ብሎኛል እውነት ከሆነ ምናምን ብሎ በቃ አቅፎ ምናምን ቢስማት ምናምን ነገር ደስ ይለኝ ነበር። ግን እሱ በጣም በቃ አቅፋ ሰላም እንድትል አቅፎ ሰላም እንዲላት የሆነ የሆነ ነገር እንዲስማት ምናምን፣ በጣም ደስተኛ እንዲሆን፣ በጣም እንዲለፈልፍ፣ በጣም በቃ ደስተኛ ሆኖ ደስታውን መቆጣጠር አቅቶት ወደዛ ወደዚህ ሲል በቃ ማየት ነበር የፈለገችው። ና አብርሽ ግን በሰዓቱ የማመን ችግር አጋጥሞታል። ያው ሶሻል ሚዲያ ላይ ስትኖሩ የነገር የሚያጋጥም ነገር ነው። ለማንኛውም ዋና ዋናው ነገር እግዚአብሔር አምላክ በቃ በትልቁ የምመኝላችሁ ጤነኛ ጤነኛ ልጅ ሰጧችሁ፣ በሰላም ደግሞ ሁለት የነበራችሁት ሶስት ሆናችሁ፣ ደግሞ ሩታዬ በወድሽ ያለውን ደግሞ በጀርባሽ አድርጎ ለማየት ያብቃን። ህይወት ይቀጥላል። የእውነቴን ነው የምላችሁ ህይወት መጨረሻ የለው ማለት ትሄዳላችሁ ትሄዳላችሁ ዛሬ ሌላ ስኬት ነው ነገ ሌላ ስኬት ነውና ዛሬ ትናንት ፍቅር የሚባለውን ጀመራችሁ ከዛ ትዳር ከዛ ደግሞ አሁን ልጅ መጣል ከዛ ደግሞ አንድ ላይ መኖር አለ ማሳደግ አለ ደግሞ ሌላ ልጅ ይመጣልና ህይወት እንደዚህ ነች በቃ ከዚህ ሌላ ምንም አዲስ ነገር የላትም ህይወትና ህይወታችሁን መስመር ይዞ ለማየት አብቃል ደግሞም ትደርሱበታላችሁ እግዚአብሔር መጨረሻችሁን ያሳምረው አያችሁ ጅማሯችሁ ምን እንደሚመስል አሁን ደግሞ ያላችሁበትን ደረጃ ተመልከቱና እኔ ፍጻሜያችሁ ይመር መጨረሻችሁን ያሳምረው ፈጣሪ መጀመሪያችሁ ምንም ይሁን ምንም ብዬ የምጸልየው ወይም ደግሞ የምመኘው መልካም ምኞቴን የምናገረው ለዚህ ነው እና አብርሽና ሩታ በጣም እድለኛ ናችሁ። በጣም ሁለታችሁ የምትዋደዱ የምትተሳሰቡ የምትከባበሩ ብዙ ነገሮችን ችላችሁ ያለፋችሁ፣ ለዚህ ፍቅር ብዙ መስዋዕትነት የከፈላችሁ፣ ለብዙዎቻችንም አስተማሪ የሆነ ነገር የምትለቁ አስተማሪ ነገሮችን ያየንባችሁ ልጆች ናችሁ። ገና ወጣቶች ልጆች ናችሁ እና በዚህ እድሜያችሁ ገንዘብን አግኝታችኋል፣ ስኬትን አግኝታችኋል፣ ታዋቂነትን አግኝታችኋል። አሁን ደግሞ እግዚአብሔር ደግሞ ፈቅዶና ወዶ ለልጅ አብቅታችኋል። ና ይሄ ነገር በጣም በጣም እድለኝነታችሁን የሚያሳይ ነገር ነው። ሩታዬ ጠንካራ ሴቱኝ ጀግና ሴቱኝ። ይሄ ነገር እንደነገር ያው እንደተናገረችው እሷ በድንገት የሚፈጠር ነገር ነው ማለት ያው ድንገት ነው የምታውቁት። እና አብራችሁ ግንኙነት ስላረጋችሁ ስላላረጋችሁ አይደለም ስለተጠነቀቃችሁ አይደለም፣ በቃ ፈጣሪ የሆነ ቀን በዚህ ቀን ይሁን ብሎ ቀኑን ከቆረጠ በዛች ቀን ነው ሊሆን የሚችለው። እና እኛ ምንም የምንጨምረው የምንቀንሰው ነገር የለም ብዬ ነው የማስበው። እና ሩታዬ አይዞን ጠንካራ ሆኝ እንግዲህ ሴትነትሽ፣ እናትነት ምን እንደሚሆን ደግሞ አላውቅም። የእርግዝና ሁኔታው ለመጀመሪያሽ ስለሆነ በጣም ከባድ ሊሆን ሊያስፈራሽ ሊያስደነግጥሽ ይችላል። ግን ደስተኛ ሆነሽ እግዚአብሔርን እያመሰገንሽ በደንብ በጥሩ ሁኔታ ልጅሽን አርግዘሽ እስከ መጨረሻው ዘጠኝ ወር ሞልቶሽ በሰላም እንደምትገላገይ ትልቅ ምኞቴ ትልቅ ተስፋዬ ነው ትልቅ ህልሜም ነው። እግዚአብሔር ይርዳችሁ ነው የምለው። እንግዲህ አብርሽ ወደ ሆስፒታል አሁኑ ነው የግድ መሄድ አለብን ብሎ ይዟት ሄዷል ማለት ነው። እኔ እንጂ አላውቅም፣ ትንሽ አብርሽ ከበድ ብሎታል። አላውቅም ሩታም ትንሽ የሆነ ደብሯታል፣ አልዋሻችሁም። ትንሽ ክፍት አላት። ምክንያቱም በሱ ልክ እሱ እሷ በተደሰተችው ልክ እሱ ስላልተደሰተላት ማለት ነው። እና እሱ ደግሞ የፕራንክ ነገር አለ ቢጨንቆ ካሜራ ባኑን ጠየቀ። የሆነ ሰዓት ላይ ደግሞ አመነና ወይኔ አለ። እንዴት ነው እኔ ልጁኝ ሌላ ልጅ ማሳድገው አለ። ገና ሳናድግ ግን እኮ አሉ ጓደኞች የወለዱ በዚህ አመታቸው አስራ አምስት አመት ሳይሆናቸው አግብቶ የሚወልዱ ብሎ ደግሞ ተወዛገበ። ኤኒዌይስ ግን ወንዶች ያው ሴት ልጅ አረገዝን ስትላቸው ትንሽ ደንገጥ ይላሉ። ቢኖራቸውም ባይኖራቸው አብራቸው ብትኖርም ባትኖርም በጣም የሚያሳዩት ነገር ያው አብዛኞቹ በጣም በድንጋጤ ነው። ወይም ደግሞ ዋው ደስ ብሏቸው ከማቀፍ በተጨማሪ በጣም ድንግጥ ብለው እንዴት ሊሆን ቻለ የሚል አይነት የመወዛገብ አይነት፣ ወይም ደግሞ ወይኔ እንዴት በዚህ ጊዜ ሆነ ብለው የመወዛገብ አይነት ነገሮች አሉ። ከነዚያም ውስጥ እንግዲህ አብርሽ አንደኛው ነው። ኤኒዌይስ ግን አብርሽ ጠንካራውን እንግዲህ አባት ልትሆን ነው፣ እንሷም እናት ልትሆን ነው። ውጤቱን ደግሞ ነገ በአብርሽ ቻናል በደንብ አይተን ደግሞ እዛው ከሆስፒታሉ ሳይወጡ ደስታቸውን አብረን እንካፈላለን ብዬ አስባለሁ። በሩታ ደስታ የተደሰታችሁ ሰዎች ከሩታ ጋር እኩል እንደኔ ያነባችሁ በደስታ የፈነጠዛችሁ ሰዎች ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ሳታደርጉ እንዳታልፉ። የሩታ ደስታ የሚያስደስታችሁ ሰዎች እንኳን እንኳን ደስ ያላችሁ የግሬስ ፋሚሊዎች እላለሁ። ሰላም ቆዩልኝ። አመሰግናለሁ